የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ህዳ መግባት የለባትም የሚል

ተራ ከሰባት በታችማ ዝምድናን መቁረጥ ነው ይላሉ። ዝምድናን ማዳበር ነው እንጂ እንደው እንዲሁም እኛውን የቸገረን የነበረው እዚያ በኪታቡ ላይ ስናየው የአክስትና ያክስትና የአጎታማ ስለሚጋባ ከቤተሰቡች ለሌላ አይሰጡም። ይሄ አረብ ሀገር ያለው ትልቁ በሽታ እሱ ነው። የአክስት ልጀላትም ወይ ነው የምትባለው ያላገባይ ሴት ካለች የአጎት ልጀላትም እንዴ ማ እንደ ሀብን አሚሃ ወላ ابن خالها او خالتها ነው የሚለው ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው? እኛ ጋር ግን የለ፣ አንዱ ከሐረር አንዱ ከጎንደር ይጋባና የተጣሉ ቀን የሐረርና የጎንደር ሰው አገናኝተህ ለመሸምገል ራሱ ስንት መከራ ነው። አንዳንዶችማ ውጭ አገር ይገናኛሉ። አረር እና ጎንደር ይጋባሉ ወይ፣ ባሌና ሞያሌ ይጋባሉ። እና ሲጣሉ ሀታ አገናኝተን ለማፋታት እንኳን አናገኛቸውም። ተይዘው መጡ፣ ተይዘው መጡ፣ ልጅ ወልደዋል። ተይዘው መጡ፣ ቦሌ ደረሱ። አንተ ወዴት ነህ? እኔ ባሌ ጎባ፣ አንተስ? እኔ ሞያሌ፣ አንተስ? እኔ ሸጎሌ፣ እኔ ምናምን ብለው ተብለያዩ። ስልክ የለ፣ አድራሻ አይተዋወቁ፣ ምን አይተዋወቁ። ትልቁን ልጅ እሱ ይዞ ሄደ፣ ትንሽቱን እሷ ይዛ ሄደች። አልተገናኙም እስካሁን ድረስ። ፍቹማ ሸሪያ ፍርድ ቤት ዱና ይፍታችሁ ብለን ቅፈቶ አለ። ግን ልጆቹ እናትና አባት ሳያገኙ ምንድን ነው፣ በአካባቢ የአጎት ልጅ አክስት ልጅ ቢጋባ ወንጀሉ ምን ላይ ነው? ለምንድን ነው እንደዚህ የምታደረጉት ነው።